ነበር ፎቶዋን አጣሁት ቤቷ ገብቼ ነበር ፎቶዋ የለም የማንን ፎቶ አድርገው የማንን ፎቶ አድርገው ነው ሃይሚን ብቻ ነው የዘቀዘቀችው ላ የማንን ፎቶ የብሩክ አድናቂ ነች መሰለኝ የእሱ ነው ያለው እንዳለ ቤቷ

ምን ክላስ ነው የምትሰጠው? ደግሞ ጌታዬ፣ ባለፈው አላየሽም እንደ ወንዴ ለብሩኬ ብለሽ መውዛዝ እየተረቀጥኩ ነው። በኋላ ለብሩኬ ነው ብለሽ ትያለሽ ነው ምናምን

አንዳንድ ዶማ የሆነ አስተሳሰብ ላይ ያሉ ሰዎቹ እና እራሱ እየተቆጠረ ነው። በእነሱ ምክንያት አይ ሲያሳዝ ሁሉ አንድ ነገር መቼም አያልፈንም እንደ ሃኒ ማለት ነው። አንቺ ካላወራሽ ይደብረኛል።

አራ አዲስ ቀሪ ኔ ፍቅር አሳክረኝ። ይኸው ቀንና ማታ እያመማኝ ነው። ሽው ሽው እያረገኝ ነው። ሽው ነው እልም ነው። ፈታ በሉ ጭንቅላ ለፍቅር ብርም

ፍራንክ ነው፣ ባካችሁ ፍራንክ ነው። ድራማ ነው የሚሰሩት ሁሉም። ተመሰክሮለታል። ጨዋና ተብሏል። ከማንም ከማሪ ኢታች የምትስቀን ልጅ በር የሚያስከፍቱ ጋር አታወዳደሩ ተባሉ። ዛሬ አንድ ቪዲዮ ሰርቷል እመጣለሁ ነው። ሃይሚ ደግሞ ከሱ ጋር እንዳትመጣ ዛሬ እሱን